እንኳን ደስ አላችሁ እንኳን ደስ አላችሁ። እግዚአብሔርን ደስ ብሎኛል። ሩታ በሰላም ተገላግላለች እያሉ ነው። ፍንጭ ሳምንች ያለኝ ማለት ነው። አንድ ዞር ዞር ሲል ማለት ነው። እውነት ደስ ብሎኛል። ትላንትን እያስብኩ ነበር፣ ለሌቱ ሙሉና እግዚአብሔርን፣ ወይኔ እንኳን ለዚህ ያበቃችሁ ሩታና አብሮሽ፣ እንኳን ለዚህ ያበቃችሁ። እንግዲህ በሰላም እንደተገላገለች የልጅ እናት ሆነዋለችው ማለት ነው። ሩታ አብሮሽም እንደዛ ማለት ነው። እናት እየወስ ያታሳዝንም ትላንትና ማርያም በጣም ደስ አለኝ። እንኳን ለዚህ ያበቃችሁ እግዚአብሔር አምላክ እንኳን ለዚህ ያበቃችሁ ለማለት እፈልጋለሁ። ሰላም ብዶች እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። እውነት ደስ ብሎኛል። ከጠዋት ጀምሬ በቃ ዩቱብ ሳይ ነበር ና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሩታ የምትወዱ አብረሽ የምትወዱ ሁሉም አለስተ እውነት በጣም ደስ ብሎኛል። ትልቅነት ነው። በነገራችን ላይ የልጅ መውለድ ማለት ቀላል አይደለም ከባድ ቻለንጅ አለውና እንደ ቀልድ የሚታሰብ ነገር አይደለም። እና እግዚአብሔር ይመስገን ሁላችሁም እንኳን ደስ አላችሁ። እንደዛ የተወራ ነው በእርግጥ እርግጠኛ እኔ ባሉንም ብዙ ሰው እያለ ነው። እና በሰላም ሩታ እንደተገላገለች ብዙ ሰው እያወራ ነው። እንኳን ደስ አላችሁ። ኮንግራ ሩታዬ እንኳን ለስ ያበቃሽ እግዚአብሔር አምላክ እንኳን ለስ ያበቃሽ። ከባድ ነው ጋይዝ ስሜቱ አደለ እንደ ውዶች እኔ ትላንትና እንዴት አባቱ እንደጨነቀኝ እሷ ስትንቆራጠጥ ትንሽም ቢትሆን ቪዲዮ ላይ ስትንቆራጠጥ እንዴት እንደጨነቀኝ ምን ልበላችሁ። እኔ ደግሞ አልችልም ባያናነቀኝ ሳያት የነበረ ፊቷን ፊቷ አዲስ ስለዋወጥና ለማንኛውም እንኳን ደስ አላችሁ። እግዚአብሔር አምላክ ይመስገን። እንግዲህ ሁላችሁም ደስ እንደሚትሉ ተስፋ አደርጋለሁኝ። በሰላም ወልዳለች። በሰላም ተገላግላለች የ መርፌ የምጥ መርፌ ነው ተሰጣት፣ በሱ ወለደች ተብሏል። በሰላም እንደተገላገለች ነው ብዙ ሰው እያወራ ያለውና ኢንዌስ በጣም ደስ ብሎኛል። ሁላችሁ ደስ ያላችሁ በላይ ካሳዩኝ እንኳን ደስ አላችሁ ማለት ይፈልጋለኝ። እግዚአብሔር ይመስገን። እንግዲህ ማታ ለቀቅልናል ጠብቁ ማለት ነው። ሁላችሁም የተጨነቃችሁ እግዚአብሔር አምላክ እውነት እግዚአብሔር የልባችሁን ያውቃልና ብዙ ሰው ተጨንቁ ነበር፣ ዩቱብ ላይ ያየው ነበረ በጣም ደስ ብሎኛል። ኮንግራቹሌሽን ሁላችሁም ሁላችሁ፣ እንኳን ደስ አላችሁ። ሩታ በሰላም ተገላግላለች ወልዳለች። ወዳችኋል